በአርባ ዓመትህ እናተ ላይ ጺምህን አትላጭ ውጣ ከቤት በአርባ ዓመትህ እናት አባትህ ሊሆነ ጺምህን አትላጭ እላጭ አለውማ። ያ ለአንተ የወጣችው ፀሐይ ለእኔ እስክትወጣ ድረስ እላጭ አለው። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይሄ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያረገው ነገር የለም። ያረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ሰላም፣ በመላው ዓለም የምትገኙ ውዴት ቤተሰቦቼ ሰላማችሁ፣ ብዙ በድ እያልኩ እንግዲህ ትኩስ ነገር ከዚህም ከዚያም ለእናንተ ይመቻል ብዬ ያሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ እንደምትመለከቱት ሀገራችን በጣም በሚያስቅ ሁኔታ በተለያየ አይነት ነገሮች እንግዲህ አጀንዳ እየተከፈተ እንግዲህ ሰው መበጣበጥንና እንደው እንደዚህ አንዳንድ ነገሮችን ማድረግ ይወዳል። በዛ ላይ እንግዲህ ሌሎችንም እንግዲህ ያስከፋል ማለት ነው እና በሁለት ሰዎች እንግዲህ በሁለት ግለሰቦች በተነሳ መነካካት እንግዲህ በጣም ብዙ ሰው ነው እንግዲህ ሰሞኑን በጣም ሲያኮራርፍና ሲያዝን የተሰማው። እንግዲህ እውነት በጣም የሚያሳዝን ነገር ነው። ያው ሁሉም የራሱ የሆነ ሕይወት እያለው ነገር ግን በሌሎች ነገሮች ላይ ጣልቃ እየገባ የሚናገረው አነጋገር ሰዎችን እያስከፋ ስለመጣ እችን ነገር እንግዲህ እስኪ ምን ትላላችሁ በሚል እንግዲህ እችን ነገር ለማቅረብ ሞክር የላቸው ሞክራለሁ ማለት ነው። አይታችሁ የራሳችሁን አስተያየት ስጡ። እንደተለመደው ዝም ብለን ማየት ነው። ኮሜንት ጥሩ ነው መወያየት ይሆናል ብዬ ነው። በተረፈ እንግዲህ ትንሽ ጠፋ ብዬ ነበረ። አሁን ደግሞ እንደገና ለመምጣት ሞክራለሁ ማለት ነው። መልካም ጊዜ ይሆንላችሁ እያልኩኝ ቀጥታ ወደ ፕሮግራም ልግባ። እስቲ እንመልከታት። ትችል ባለሙያ ናት፣ ምርጥዬ የኔ ናት። ስታበስል በጣም ጎበዝ ናት፣ ታበስላለች ልዩ ልዩ ምግብ፣ ከበላኸው ሚያበር እንደ እርግብ። በተለይ ቋንጣ ፍርፍር ትሰራ፣ ስኳር ድንች ታበስል በእንስራ በዚህ ሞያ እዚህ ቁጭ ቤላ የንናት አንጀቴን ስትበላ ለሆድህ ማጽፈ ጉዴለ ግጥሞች ቤት እንኳን ባይመቱ አየኔ ልጅ በጣም ትቸማለ የሴቶችን ቀልብ ትሰርቃለ በዚህ መልክ ጉራህ ማይቻል ትመስላለ አስጋሪ ውንባልቻል። ደገፍ ደገፍ አርጓት እችን፣ እናንተ እናት ቡና ዱቄት ይግዛ እሷንም ደስ በላ። ቸብቸብ ቸብቸብ እስቲ ምከሩት ይህንን ልጅ አግብቶ ይውለድ ያሳየኝ የልጅ ልጅ ቸብቸብ ቸብቸብ ወልዳለሁ አንድ ብር ችግር የለውም እናቴ ቤት በአርባ መቴ ፂሜን አለላጭምሽ ይኸውና የበይ የውጭ መርከፍቼ እየወጣሁ ነው ከግቢ። መቼም ግቢው የመንግስት ነው፣ ከአጥር ውጭ ያለው እዚህ እላጫለሁ። ከጨረስኩ እገባ ቅር አይለኝም፣ ልግባ፣ ጨርሻለሁ። እንኳን በአርባ ዓመቴ በሀምሳ ዓመቴም አልወጣም። ተራስሩ፣ እግዚአብሔርን ተራስሩ። በአርባ ዓመት እናት ላይ ፂመን አትላጭም። ይሄን ሰውዬ ይዛ የምጠፋ የቤት ሰራተኛ ያስፈልገናል ወገን። እንግዲህ እየባሰበት ነው ከቀን ወደ ቀን እየባሰበት ነው። ይዙ ይመጣና ተኝታል ይላል። አሁ ተኝቻለሁ። ስማ ስራ ፈቱ እንዳለ እኮ ነው ቲክቶክ የሚያው። ስራ ያለው እኮ ቲክቶክ ከዛ ኮንቴነር እያስጫነ ቲክቶክ አያይም እኮ። እዚህ ቢሮ ውስጥ ቁጭ ብለው የሪል ስቴት ወረቀት ላይ እየፈረመ ቲክቶክ አያይ። እኛ ነን የምናይክ። ለእኛማ ክብር ሊኖር ይገባል። ተው እንጂ እና እረፍ፣ እረፍ፣ አድብ። ተመለሰ ወደ ኖርማል ሆስፒታል ይመጣና ኑሮ ቀላል ነው እንደዚህ። የቱ ኑሮ ብሮ፣ የቱ ኑሮ? አንተ ከፋ ዘር ጋር እኮ አንድ ቤት እየኖርን በጎሪጥ ነው የምንታየው፣ እንደዚህ በቃ ይጸየፈኛል። አይገልጹም። አስተምሮ አስመረቀ፣ ከማስመረቁ አልፎ ደግሞ ሲቆላው ደገሰ። አሁን የደገሰበትን ብር ከየት ይሙላው? እኔ ብላ አድርግ ዳድ የሀገር ሁኔታ ነው አንተ ድርሻን ትወጣለህ። ስራ የለም በአርባ አመት እናተ ላይ ጺመን አትላጭ እላጫሉ። ይሙላት እንጂ እናት ጓዳ አሰድበኝም እንደ ጓዳ ቢጎልብኝ ተቀምጬ ምን አለበት? ከሚጎፍር ጺሜ ቢያጥር ተላጭች ምን አለበት? አሁን እንግዲህ ብዙዎች የራሳቸው የሆነውን አስተያየት ሰጥተውበታል ማለት ነው። ትንሽ የሚያስከፋ ነገር እንደሆነ ሁላችንም ነው የምናውቀው መነጋገሩ ማለት ነው። ግን ደግሞ በሌላ በኩል ሲታይ ደግሞ ያው እንግዲህ የኑሮ ውድነቱን በሚል በዚህም በዛም ተብሎ ደግሞ ዝም ብሎ የተቀመጠ ኅብረተሰብ ስላለ እሱንም ለመንካት የሚሆን ነገር ሊሆን ይችላል። ግን ይህንን ብሎ ግን በአጠቃላይ በሚዲያ ላይ እንደዚህ ወቅቱ መናገሩ ትንሽ ለሁሉ ሰው ስላስከፋ ነው እንደዚህ አይነት ነገሮች እየተናገሩ ያሉት። እስቲ የራሳችሁን አስተያየት ስጡ እያልኩ ደግሞ ትንሽ ይጣበላሉ ላቸው ደግሞ አንድ ብር የሚባለው ማለት ነው ወይ በጣም ሰሞኑን አልበዛባችሁም ማይናችሁ ላይ እውነት ለመናገር በጣም በዛ ማለት ነው ይሄ በቃ ምንድነው እውነት እንነጋገር ከተባለ ይሄ ልጅ የፈመሰው ምን ሆኖ ነው በጣም ይሄ እኮ ማለት ለኛ አትሆናለ ማለት አይደለም ልክ እንደ እንደመጣ ነገር ባለጌ ነው ሲጀመር በጣም ትክክል ነው አታሽ ላሉ ደግሞ ሌሎቻችሁ እየገባችሁ አታሽ ላሉ በጣም አታሽ ቀብጡ። ያራዳ ልጅ ደግሞ ማለት በተሳደበ አይደለም አይደለም እግዚአብሔርን አይደለም አይደለም ተሳደበ አይደለም እንደዚህ ወይኝ እዚህ ሳገደ አስጠላ። በጣም የምታስጠላው ማለት ነው ሁሉ መልካት መልክ ታጥበ አትበላውም። አንደኛ ነገር ማለት ነው። በጣም አሽቃበጣችሁ ደሞ እንዴ ሴትሽ ሆኖ ምናን አትስ ይሄ ልጅ የመጣው ምን አድርገው ነው? ልቅ ነገር በቃ ሰርቴ፣ የራሳችሁ ህይወት መጀመሪያ ኑሩ። ለላይክ ምን ምን ምን ልትል ይሆናል። ልክ ቢብሩክን እንደዛ አልክ ለላይክ አይደለም። ሁኔታው ሲነገር ደግሞ ሰሞ ሰሞኑን በዚህ ልጅ እና በዚህ ልጅ ከፍተኛ ጦርነት ተነስቷል። ይሄ ልጅ 40 አመት እስኪሞላ ድረስ እናት ቤት ጺምን አትላጭ ወተህ ስራ የሚል አስተያየት ሰጥቷል። ይሄ ልጅ ደግሞ በሰው ጫማ ውስጥ ሆነ ሳታይ አትፍረድ፣ ወጣቱ ቢጨንቀው እናቱ ቤት የተቀመጠውና፣ እባክህ ስላለፈልህ ብቻ ሌሎችን አትተች የሚል አስተያየት ሰጥቷል። እኔ የምደግፈው ይሄን ልጅ ነው። ማንም ይናገረኝ፣ አብዛኛው ኢትዮጵያዊ አሽቃባጭ ነው፣ ለአርቲስት ላለው ለሀብታም ያሽቃብጣል። ሪያሊቲውን ግን መቀበል አይወድም። አብዛኛውን ጊዜ ወጣቶችን አትረዱም። በተለይ አዲስ አበባ ወጣት በርካቶች ባህር በልቷቸዋል፣ በርካቶች ሊቢያ የእናትና አባታቸውን ህይወት ለመቀየር በርካቶች ስደትን መርጠው ባህር በልቷቸዋል፣ በወንበዴዎች ተበልተዋል። አትረዱም እናንተ ስራ አተው አደለም አባት የእናቱና አባቱ ቤት እስካሁን የተቀመጠው ቢጨንቀሩ በጣም ብዙ የመኮረ ነገር አለ፣ በጣም ብዙ የለፋበት ነገር አለ እና አንዳንድ ጊዜ በሰው ጫማ ውስጥ ሆነን ሳናይ ባንፈርድ ብንችል እኛ ካለፍን እታች አሉትን ተጋግዘን ከፍ ብናደርጋቸው አብረን ብናድርግ ጥሩ ነው። አለበለዚያ ግን አንድ ጊዜ ያለፈልንና ውጣ ምናምን እያለን ሰውን ጭንቀቱ እስከ ባንከት ይመስለኛል። እናቱን የአባቱን ህይወት ማሻሻል መለወጥ የማይፈልግ ወጣት የለም። በቃ ቢጨንቀው ነው። ስለዚህ ቢያንስ ብንችል እንጸልይላቸው፣ የስራ ዕድል እንፍጠርላቸው። በተረፈ ግን ሰው ላይ እንደዚህ ጣት መቀሰር በጣም ጥሩ አይደለም። በርካቶች ህይወታቸውን እያጡ ነው። በርካቶች አንድማ በቅርቡ አላያችሁ ምን አረ በጣም ይደብራል እና ወንድማችን አንድ ብር አስተካከል ኦኬ። በአርባ ዓመት እናተ ላይ ጽመን አተላጭ ኢትዮጵያ ውስጥ እናቱ ጋር አንድ ወጣት ቁጭ ያለው ደልቶት አይደለም። አብዛኛው አንዳንድ ልጆች በስንፈት ምክንያት ቤታቸው ውስጥ ከእናታቸው ጋር ሊያሳልፉ ይችላሉ። አብዛኛው ግን የስራ እጥረት አለ። በቃ በግልጽ ተንቀሳቀሱ መስራት ከባድ የሚሆንበት ጊዜ አለ። በቃ በግልጽ የሚታይ ጦርነት አለ። በቃ በግልጽ የሚታይ መልካም ያልሆነ አስተዳደር አለ። በቃ በግልጽ የሚታይ ብራዘር፣ አንተም እኮ በሰማንያ ዓመት እየተሳደብክ ነው። በሰማንያ ዓመት የሆነ ስክሪን ከፍተህ አንድ ቁም ነገር ሳሰራ ነገ ብትሞት ይሄ ልጅ ምን ሰራ ብለን ብንፈትሽ አንድ ነገር የሌለው ነገር አንድ ቁም ነገር የሌለው ነገር እየሰራ ያለ ሰው ነው። አንተ አሁን እንግዲህ ከቤት ወጥቻለሁ። ወጥቶ ልጅ ምናልባት በዛኛው ስራት የሆነ ሱፌር ሱፌር የሆነ ሰው ደግሞ የሆነ ነገር የሆነ የሆነ ነገር ውስጥ ገብታል። አዎ አይኑ ግን ባሳየን ካልደበከው ሶሻል ሚዲያ ላይ ባየነው ስለአንተ ሲወራ በሰማ ነው። ተሳዳቢ ነበርክ፣ ሌላ ምንም አልነበርክ። እንደውም አንተ በዚህ ዕድሜ አትሳደብ። እኔ የእውነቴን ነው። ማስታወቂያ የምታሰሩ ሰዎች የሀገር ጠላቶች ናቸው። አንዳንድ ጊዜ ማለት ነው። በጣም ጠላት። ምክንያቱም ለሀገሪቷ ነቀዝ የሆነ ሰው ነው የምትመግቡት ነቀዝ የሆነን ሰው ነውና አንዳንድ ጊዜ የሆነ አማረብን ብለን በተለይ ባለንበት ኢኮኖሚ ባለንበት ጦርነት ላይ ወጣቱ አሁን ባለበት ሁኔታ ላይ እንደዚህ አይነት ንግግር፣ እንደዚህ አይነት ጫና፣ እንደዚህ አይነት ዳውን የማድረግ አንተ ምን ሰርተ ነው ይሄን ያገኘው? እስቲ አንተን ቁም ነገር አሳየን። የሁለት ሰዓት ምናምን እኮ አይተነዋል። ከአበበ ከአበበ ጋ እንደዚህ ሲሄድ ከእንትና ጋ እንደዚህ ሲሄድ ምናምን ስትል ነበር እኮ። እስቲ ለዚች ሀገር ጠብ ያደረገውን ነገር አሳየን። አት ሊስት እንኳን ከንግግር ተው፣ ይሄ አይደለም ብለ እንኳን የሰጠኸውን እስቲ መፍትሄ ያሳየን። እስቲ ይህ ወጣት ግን ያሳዘናችሁም እየተነሳችሁ ሁላችሁም አፋችሁንም ታላቀቁበት በዚህ ቪዲዮ ከተሳሳትኩ ታርሙኛላችሁ። አንዳንድ ቪዲዮዎቼ ላይ ኮሜንት ማይቻለሁ። እንደገና ሶሻል ሚዲያ ላይ ስትጠየቁ አንድ ሁለት ሶስት ሰዎችንም አየው። አሁንም እናተ ቤት ነው የምትወጣው፣ ውጣና የራስህን ኑሮ ኑሩ ምናምን ነገር እንኳን እንደኔ አይነት ያልተማረው አይደለም ነው ማለት ዲግሪና ዲፕሎም ይዞ ስራቶ እናቱ ቤት የሚኖር አለ። ገብቷል። አንተ ዛሬ ላይ ተመቻችቶልህ ወይ መስሪያ ቤት የቤት ኪራይ እየከፈለልህ፣ ጥሩ ደሞዝ እየበላህ ስለሆነ ሁሉንም ሰው እንደዛ አድርገህ መጭመቅ የለብህም። በዚህ ደሀ አገር ላይ የኖርን ማለት ነው፣ ገባህ? ማንም ደልቶት እንደዚህ አይነት ላይፍ አይኖርም። ነገ የተሻለ ነገር ቢኖር እራሱን ወጥቶ መቻል ሁሉም ሰው ይፈልጋል። አንዳንድ ጊዜ ስትፈርድ ግራና ቀኙን ማየት መቻል አለብ። ንፍጥ ጭንቅላት ከሆንክ ነው መለህ የራስህን ብቻ ነው ልታስብ የምትችለው። ይህንን ነገር ከግምት እያደረጋችሁ ተናገሩ ማለት የት ይውጣ የት ይውጣ? ውጣ እያልከው ነው አይደለ? ስራ የለውም ስራ ፈልጎ አጥቷል አይደል? የት ይውጣ? ጎዳና ይውጣ? ከእናቱ ቤት እንደ እናቱንም ስላለችለት እግዚአብሔርን እያመሰገነ ይኑር እንጂ እናት የሌለው ሰው ነው የምልህ። አንተ ውጣ የምትለው በጣም ቤስት ጓደኛ ስራ አጥቶ ቢመጣ ሁለት ቀን ነው የምታሳድረው፣ ፊትህን ትዘበዝፍበታለ። እናት ግን ነው የምልህ፣ ፊቷን አዘበዝፍብህ ደክሞም ስትመጣ ስራ ብታገኝም ባታገኝም ያላትን ሽሮዋን አካፍላ ታበላሃለች። ገባ? ዝም ብለ ፈራጅ አትሁን። መጀመሪያ አንተ ለጓደኛህ ምናምን ነገር በዙሪያ ላሉ ስራ ስጣቸው፣ እንዲለወጡ አድርጋቸው። ዝም ብለህ እኔ ስለተመቻቸልኝ ብለህ ዝም ብለህ መጠረቅ ጥሩ አይደለም። አትጥረቁ። ምድረ ቀዳዳ አንድ ብር የተባልክ ወጣት ይሄን ሚሴጅ አንብብልኝ። ምን ይላል? ገዛኸኝ፣ ራሴን ከማጥፋቴ በፊት ስራ ፈልግልኝ ይላል። ይሄን ወጣት አላቀው። ከዛሬ አራት ወር በፊት ስራ ፈልግልኝ ብሎ ነበር። አዊል ትራይ ሞክራለሁ ብዬዋለሁ። ለካ እሱ ተስፋ አድርጓል። ከአራት ወር በኋላ ራሴን ከማጥፋቴ በፊት ስራ ፈልግልኝ አለ። ይሄ ወጣት ምንድን ያጠፋው? ተማር ተባለ፣ ተማር ጨረሰ፣ ዩኒቨርሲቲ ገባ። ድግሪውን ያለ ካምፓኒዎቻችንን አንድ አምባ ላይ አብሮ ፍየል በጠበቀ አደራጅተን አንድ ነጠላ ለብሶ ባስቀደሰ አደራጅተን፣ የመንግስት ካምፓኒዎች፣ የመንግስት መስሪያ ቤቶች በብሔር በጎሳ በጎጠኝነት አደራጅተን፣ ሀገራችን ካዝናት የግለሰቦች ማዘዣ አርገን፣ የጋራ ንብረታችን ግለሰቦች እንዲያዙበት አድርገን፣ እንደዚህ አይነት ወጣቶች ዛሬ ድረስ ቤታቸው ቁጭ ብለዋል። እንዳንተ ያለ አላዋቂ በአርባ ዓመትህ እናት አባት ቤት ጢምህን አትላጭ የሚል አስተያየት ይሰጣል። ይሄን ወጣት እስኪ አንድ እርምጃ ከቤቱ አስወጣው፣ ስንት እርምጃ ከእናት አባቱ ሊርቅ እንደሚችል ታየዋለህ። መጀመሪያ አንተ ለአቅም መምከር አልደረስክም? በአጋጣሚ በአጋጣሚ ብር አገኘ እንጂ እድሜ ለመምከር አቅምም ለመምከር እንጭጭ በዚህ አጋጣሚ ይሄን ወጣት ስልክ ቁጥሩ ነው ሜቢ ስራ ያላችሁ ሰዎች ስራ ፈልጉለት አንድ ብር የተባልክ ሰውዬ ግን አንድ ከምላስ የሚወጡ ነገሮች ኪስህን ያገናዘቡ መሆን የለባቸውም ጭንቅላትህን መጀመሪያ አሰራው ሁለተኛ እቺ የሰራሃት የአራዳ ቢራ ማስታወቂያ የሆነ ቦታ አቃታለሁ ፊልም ላይ ይሁን ሌላ የውጭ ሀገር ማስታወቂያ በተለይ ከድልድዩ ላይ ስትዘል ያለችዋን አቃታለሁ ያገኘዋት አትለት እኔ። እናንተ ሌላ ነው የሚሆነው ጉዳያችን። የሌብነት ጉዳይ ነው የሚሆነው፣ የኮፒራይት ጉዳይ ነው የሚሆነው። ወገኖቼ ለዚህ ልጅ ባካችሁ ስራ ፈልጉለት። የምታውቁት የምታየ ስራ ያላችሁ እንደው ሰው ያጣችሁ ሰዎች ባካችሁ ስራ ፈልጉለት። አሁን እንግዲህ እንደተመለከታችሁ ብዙ አይነት አስተያየቶች ናቸው የተሰጡት ማለት ነው። በጣም የተጎዱ ብዙ እና ስራ እያጡ እንግዲህ በየቦታ ያለ በዘመድም በምንም በምንም የምናውቀው ነው ሁላችንም ቤት ውስጥ ያለ ነገር ነው ይሄ ነገር እና ለዚህ ነው ትንሽ ሰዎች በጣም ተናደው ሊናገሩበት የቻሉት ማለት ነው። በተለይ በከተማ ላይ ደግሞ በእርግጥ እንዲሁ ዝም ብሎ ሌሎች ነገሮችን እየጠበቀ እየተቀመጠ ብዙ ኅብረተሰብ እንዳለ ሁላችንም እናውቃለን። ያ ከቅንጦትና ከዝንፍና የተነሳ ነው። ነገር ግን በሌላ በኩል ግን ስራውን መስራት ያቃተው ኅብረተሰብ አለ። የስራ ምርጫ ይኖራል። ብዙ ጊዜ እንግዲህ በሀገራችን የተለመደ ነገር ስለሆነ ትንሽ ወደ ወዳ ተፍተፍ ብሎ ሌሎች ነገሮች ላይ ለመስላት ትንሽ አስቸግረዋል። የሞራልም ነገር ስላለ ማለት ነው እና ግን ያው ይህም ቢሆን በመምከር እና በመመካከር እንደ ወዳጅነት እንደ አዲስ አበባዊ ጸባነት ደግሞ በሆነ በሌላ ዘዴ አይነት አድርጎ መናገር እንጂ ቀጥታ ዳይሬክት እንደዚህ አይነት ክፉ ነገር መናገር፣ ይሄ ነገር ሲባል ብዙ ጊዜ ሆኖናል፣ እናቃለን በድሮ ጊዜ ጀምሮ የዚህን ያህል ጊዜ ለምን ሰው ይቀመጣል ይባላል። ግን በቃ ይሄ ነገር እንደዚህ ፐብሊክ ላይ ወጥቶ ሰዎችን እያንቋሸሸ መናገር በጣም ከባድ ነው። የመነበረበትን ደግሞ መርሳትም ስለሆነ ነው እንግዲህ ይሄ ሰው በጣም እንግዲህ የተወገዘው ማለት ነው። የራሳችሁን አስተያየት ስጡ እያልኩኝ ቀጥታ ደግሞ ትንሽ ላሰማችሁ አንድ ብር የሚባለው ልጅ የመጣበትን ነገር ብጠላውም ልክ አይደለም። ትም ወይም ደግሞ ተሳዳቢ መሆን የለበትም። ለሶሻል ሚዲያ ላይ መጥቶ ሰውን የተሳደበው ወይም ደግሞ ለሰዎች ያስተማረው ሰውን መሳደብና ሰውን መንቆር ነው። እኔም እንደ ታግሎ እንደመጣና እየታገለ እንዳለ ወጣት የራሴን ምልክት አለመስጠት ነው። ዩ ፖድካስቶች ላይ ቀርቦ የሚያወራቸው ወሬዎች እሱ ስለተናገረው ነው። ችግሩን ያልገባኝ መጥቶ ሰክሰስፉል የሆነ ሰው ቢናገረው ችግር አለው ማለት ነው። ችግር አለው ወይ? ይሄ ሰክሰስፉል የሆኑ ሰዎች መጥተው ቢናገሩት ችግር ይኖረዋል ወይ? የሚያለው ነገር በእኔ መንገድ ልክ ነው። በአርባ በ40 አመት ቤት ውስጥ በእናት ቤት ውስጥ ጺምን አትላጭ። እኔ ምን ተመናገር ደግሞዋለሁ። አንድ ዲግሪ ያለው ሰው ስራ ማግኘትና መስራት ካልቻለ ወይም ፈልጎ ማጣት ካልቻለ ደን አስተናጋጅ ሆኖ መሳት አለበት ወይ ደግሞ የሆነ ነገር ፈልጎ ራሱን ወርዶ መሳት መቻል አለበት። ዲግሪ ስላለህ ግዴታ መንግስት ያን ነገር ያመቻችልኝ ወይም ደግሞ ሀገሪቱ ያን ነገር ማመቻችልኝ ማለት አትችልም። ካልተመቻችስ በቂ ካልሆነስ ለራስ መኖር ያለብህ ራስን አት እንደ ከዚህ የተማርከው አንተ አይደለ ዲግሪ አንተ ራስህ ሂደህ ተምረህ ዲግሪ ስካስክ ድረስ አሁንም ቢሆን የራስን የማውጣት ግዴታ ያለብህ አንተ ነህ። እንደ ወጣት ላለበት ስታተስና ወደፊት ለሚኖርበት ስታተስ ወይም ደግሞ ህይወት የራሱ ኃላፊነትና ግዴታ ነው ያለበት። ይህን ነገር አውቀን ራሳችን መቀየር ካልቻልን ማንንም መጠየቅ አንችልም። መጠየቅም መብታችን አይደለም፣ ልክም አይደለም። በእኔ እምነት አንዳንድ ጊዜ ስናማረርም እያሰብን የመሄድ እድል ካላችሁ ገበሬዎች እንዴት እንደሚኖሩ ድንጋይ የቆፈሩ እንዴት ራሳቸውን ሰርቫይቭ አድርገው እንደኖሩ ማየት ትችላላችሁ። አንዳንድ ልጆች አይቻለሁ፣ ዲግሪ ዲግሪ ዲግሪ ዲግሪ ኑሮት ስራ አጥና ያለው ምናምን ምናምን እደዚህ ማተርዋት ምን በየትም ያርገህ በየትም በባሌም በቦሌም አድርገህ ራስን የመቀየር ግዴታ አለብህ። በዚህ ነገር እኔም ራሴ አምናለሁ። ይሄ ልጅ ደግፈዋለሁ። ሌላ ሰው እኔ እሱ ስላለው ከደብራችሁ ሌላ ጉዳይ ነው፣ ቪዲዮ መስራት ሌላ ጉዳይ ነው። ነገር ግን የተናገረው ነገር ልክ አይደለም። እንደዚህ ማለት የለበትም። ሰክሰስፉል የሆነ ሰውም ቢሆን ታግሎ የመጣ ሰውም ቢሆን ካላችሁ ይሄ የወንድነት ኢጎ ይሄ ትቢት ነገር ነው ነገር ነው ማለት ነው አጣንነካ ችግራችን ወይም ችግሬ አይነካ ነገር ካልሆነ በስተቀር ልክ አይደለም ወጣችሁ እሱን የምትሳደቡ ሰዎች ከየት ከየት መንገድ እንደሆነ ባይገባኝም ማለት ነው በእኔ እምነት ግን ወጣቶች ተነስተ የመስራት ራሳችን የማውጣት ኃላፊነት አለብን ብር ያደለው ሀብታም ከሳንቲሞች ገላ ምን እንደተሳለ አስተውሎ አያቅም? እኔና አንቺ ግን ያሳለፍነው ህይወት ሳንቲም ስለሆነ ሳንቲም አንንቅም። ተመልከች ዛሬ እንደ ትናንትና አንድ ብር አይስቅም። ሳንቲም አድርገው ተአለ እንዳኮረፈ እንጠረጥራለን፣ በምቀኞች ቡጢ ጥርሱ እንደረገፈ በሳንቲም ዘመን ላይ የተገፉ ሳቆች ለእውነት አይጮው ሙሾ አያወርዱም። ከሚዛኑ ጀርባ አንበሳው ስላለ ፍርድ ቤት አይሄዱም። በአርባ በአምሳ ዓመትህ ጺምህን አትላጭ የሚለው ንግግር ምኑ ነው የሚያበሳጭ የሚል ግጥም ጽፌ ልጨርስል ልቋጭ፣ ማንም ወዱ አይደለም ከቤቱ የሚውል የሚል ሐሳብ መጥቶ ድንገት አለብኙል ሰርዤ በማጥፋት የመጀመሪያውን እንደ አዲስ ጀመርኩኝ። የሁለተኛውን ቆንጆ አድርጌ ጽፌ ለእናንተ ልፖስት አንድ ሁለት ደቂቃ ሲቀረኝ በግምት ስራ የሚሰራው ሰው የእናቱን ቤት ለቆ የአሰራር ሁኔታው ደልቶት ተመችቶት ይመስልሃል እንዴ ቀሎት ተንደላቆ በማለት ጠየቀኝ አእምሮ ያጥብቆ አንደኛው ሐሳቤ ካንዱ ጋራ ሲጋጭ፣ እኔ ምን አገባኝ የሚሰራም ይስራ የሚላጭም ይላጭ ብዬ ግጥሙን ትቼ ይሄንን ኮሰትኩት። እንዴት አያችሁት? አው እንግዲህ፣ በእውነት ያው፣ እንደዚህ በግጥም ሁሉ ነው እንግዲህ የተደረገለት ማለት ነው። ይሄ ሰው እንግዲህ በጣም ይገርማል ያው እውነትም ያሉ ነገሮች እንዳሉ ሁላችንም እናውቃለን። በመጀመሪያ ደረጃ የሰው ልጅ ስንባል በዲግሪ አይደለም ሕይወታችን የሚመራው ወይም በትምህርት በመጨረስ እንዳልሆነ ሁላችንም እናውቃለን። በጥንት ጊዜም የነበረ ሕብረተሰብ ሰርቶ ስራውን እያሳየ ነው ሲከበርም እንግዲህ ሲኖርም የነበረው። እና በተቻለ መጠን ሁላችንም እንግዲህ ባለን አካባቢ ላይ ለሰው መምከር ያለብን። እንግዲህ በትምህርት መውደቅም ይኖራል ደግሞ ተምሮም ዲግሪ ማግኘት ይኖራል ነገር ግን እንግዲህ ሁላችንም ከቤተሰቦቻችን የመውጣት ግዴታ አለብን። ያንን ደግሞ ስንወጣው ዝም ብለን አለ ተብሎ ሳይሆን ራስን አደላድሎ ስለሆነ ስራ ሳይንቁ የተሻለውን ነገር ራስን እያለማመዱ ችን ህይወት መምራት እንግዲህ የሁላችንም ግዴታ ይሆናል ማለት ነው። ቤተሰቦች ደግሞ በተቻለ መጠን በዚህ ነገር ላይ እንደዚህ ማድረግ አለብህ ተብሎ ያንን ሰው ማጨናነቅ ሳይሆን በተቻለ መጠን ሄዶ ያገኛትን እንኳን እየሰበሰበ ህይወቱን እንዲመራ የማስተማር የሁላችንም ግዴታ ስላለ ሁለቱንም ነገር ባላንስ አድርገን፣ ነገር ግን በመሰዳደብና በመተራረብ ሳይሆን በመመካከር ይሄ ነገር ማለቅ አለበት ብዬ ስለማመኑ ያቀረብኩላችሁ ማለት ነው። እንግዲህ ውዴቱ ቤተሰቦች፣ እናንተ ደግሞ የራሳችሁን አስተያየት ስጡበት። ከወደዳችኋት የተለመደችኋል፣ ላይክ አድርጉ። አዲሱ የሆናችሁ ደግሞ ሰብስክራይብ አድርጉ እያልኩ ልለያችሁ በዚሁ። እስኪ አንድ ነገር እንግዲህ ጎበዝ ደግሞ እንዴት እንደሚሰራ ላሳያችሁ። ምንም አይነት ነገር ቢሆን ምንም ሳይነቅ እንደዚ አይነት ደግሞ ሰዎች አሉ። ወደዛ እሄዳለሁ። መልካም ጊዜ ይሆንላችሁ። ሃሎ አንዴ ስማኝ፣ እርጠቤን ሳምቡሰይን ፈላፍለን አዘጋጅቼ ወንድምህ እየጠበኩህ ነው ወይ እየጠበኩሽ ነው። የት እንቁላል የገዛሁት እናንተን ስፔሻል ለማብላት እና ከች በሉ እባካችሁ። በቃ ኑ እና ግዙኝ የማይ ፋሚሊ ግዙኝ። በቃ ጭር ብሏል ሰፈሩ ዛሬ ምናምን እንደሆነ አላውቅም። ከቤት አልወጣችሁም፣ ውጡ ያ እናንተን ለማገልገል ነው እንደዚህ ቆመን ያለነው።